ከአድማቂ ሙዚቃዎች መካከል በአሸንዳ ዜማዎቿ የምትታወቀውን ዛፏ ኪሮስ አለማየሁን እንጋብዛለን ብለናል። ዛፏ ኪሮስ እንግዲህ የተወዳጁ ድምፃዊ ኪሮስ አለማየሁ ሴት ልጅ ናት። የአባቷን ፈለግ ተከትላ ሙዚቀኛ ሆናለች። የሚወደዱላት የትግረኛም፣ የአፋረኛ ሙዚቃዎች አሏት። ለማንኛውም ዛፏን አሸንዳን መነሻ አድርገን እናወራታለን። እንዴት ነሽ ዛፏ? ሰላም ሶል፣ እንዴት ነህ? አለው። ደስ ብሎኛል። እንኳን አደረሰሽ ብያለሁ። እንኳን አብረ አደረሰን ሶል። እኔም ስለተገናኘን ደስ ብሎኛል። እንኳን አብፀሐኩም ነው የሚባለው በትግረኛ ይመስለኛል፣ ልክ ከሆንኩ። ያው ትክክል ነህ፣ ጎበዝ ነህ፣ ትግርኛ ችልሃል። በጣም ደስ ይላል። እንኳ ሓቢር አብጽሐና። በጣም ጥሩ። ያው አንድ ዓመት አካባቢ መቀሌ ዩኒቨርሲቲ ነበርኩና ጓደኞቼ ካስተማሩ ይመሃል አንዱ ይሄ ሰላምታውንም ጭምር ነበርና፣ ለማንኛውም አመሰግናለሁ። አሸንዳን መነሻ አድርገን እናወራለን። እስቲ ወደ ኋላ ልመልስሽ አሸንዳ በልጅነትሽ እንዴት ነበረ የሚያልፈው? ልጅነትሽን ና አሸንዳን ብናነሳ በጣም ደስ ይላል። ያው ልጅነቴ ሳስታውስ፣ አሸንዳ የነፃነት ቀን ነው፣ ለሴት ልጅ የነፃነት ቀኗ ነው። ስለዚህ የምትጫወተው ደምቃ ትወጣለች። ድምቀቷ የአሸንዳ ልጅ በጣም ታምራለች። ሽሩባህ ተሰርተህ፣ ጌጣጌጥ አጊጠህ፣ ያለህን ለብሰህ፣ አዲስም ባይኖርህ እንኳን የእናትህን ተቀብለህ አንደኛ የሚባለው ያለው ልብሷ ጥሩ ጥበቡ ለብሰ ለአሸንዳ ትወጣለች። ስለዚህ ልጅነቴ በጥሩ በደስታ ነው ማስታውሰው። ና አሸንዳ ትልቅ በዓል ነው። ሁለት አካባቢ የአሸንዳ ሙዚቃዎች አሉ። እንዴት ተሰራ፣ እንዴት ልሰር ይቻል? አሸንዳን ከልጅነት ጨዋታ ወደ ሙዚቃነት የመቀየሩ ሀሳብ በምን መጣ? በአሸንዳ በዓል ውስጥ ደግሞ የሚገራርሙ ዜሞች አሉ። በወቅቱ የሚዘፈኑ ዘፈኖች ደግሞ ምንም ዘመን የማይሽራቸው ዜማዎች ነው ያሉት እና ተወዳጅ ናቸው። ያንን ዜማ በአርት ወይም በዚህ ሙያ በአርት ውስጥ ሆነ ለመስራት በቃ ደስተኛ ነው የምትሆነው። እኔ በዛ ነው እኔ በጣም ዜማዎቹ እንወዳቸዋለሁ። ትርጉሙ፣ የበዓሉ ትርጉም። ስለዚህ በጣም በደስታ ነው የሚስብ ባህል ስለሆነ ነው ለሰራ እዛ ላይ ያለው ሀሳቡ ጓደኛሞች፣ ጓደኛህን ጠርተህ እንዴት እንደመጫወት እንዳለብህ ስለ ጓደኝነት፣ ፍቅር፣ ውደሳ ውደሳ አለው። በቃ የአሸንዳ ልጆች እየተወዳደሱ ጓደኛዬ ና እንጫወት እንደማለት ነው እና ብዙ ትርጉም ያለው ዘፈን ነው። በብዛት በቃ ሀሳቡ ስለ ስለ ጓደኝነት ነው። አብረን እንጫወት ወይም ለዛ ለምትጫወተው ጓደኛህን እያወደስክ የምትሰራውን ስራ ነው። የጥንት ሲዘፈን የነበረ ማለት ነው እና አንድ አንድ ፈጠራዎች ያው ሰርተንበታል። አንድ አንድ ገብተዋል። ሀሳቡ እንደዛ ነው። ዜማው ያው ራያ አካባቢ የሚሰራ የአሸንዳ ባህል ነው። በዚህ አጋጣሚ አካባቢ የራያው አካባቢ ያለው ባህል በጣም በርካታ የአሸንዳ ሙዚቃዎች አሉ፣ እና እንደው እስቲ ላስመረጥሽ፣ ብዙ ድምፃይን ተጫውተዋል፣ እና የአንቺ ምርጡ የአሸንዳ ሙዚቃ የማን ነው? አዎ፣ ሶሌ በጣም ደስ ይላል። እንደውም በዚህ አጋጣሚ መግለጽ ስላለብኝ አለባበሱ ስለ የልብሱን ውበት የአገሩ ውበትን አሸንዳ በእግረ መንገዱም ከባህሉ ባህልን ያስተዋውቃል፣ ሀገርህን ታስተዋውቃለህ። ስለዚህ አሸንዳ እንዳልከው የማን ትመርጫለሽ፣ ኦር የማን ትወጃለሽ የሚለው የሁሉ ዘፋኝ ሲሰራው በስታይሉ ስለሚሰራው ሁሉ ደግሞ በብቃት ሰርተውታል። ስለዚህ የሁሉ ሁሉ በየስታይሉ ወዳለሁኝ ሁሉ አሸንዳ ዜማ የሚጠላ ስለሌለው ማለት ነው። እንደዋንችን ካነሳን ያው ቅድም እንዳልኩት ኪሮስ አለማየውን መጥቀስ ግድ ይላል። በአንቺ ውስጥ ስለ ኪሮስ ብትነግኝ። ጅግም የትግረኛም ተወዳጅ ሙዚቃዎች አሉ፣ አዳዲስ ነገሮች አሉ። በቀጣይ በሚቀጥለውም አንዳንድ ስራዎች እየሰራሁኝ ነው ያለሁት። እንግዲህ መልካም እንደሚሆን ተስፋ አደርጋለሁኝ። እሺ በጣም ነው የምናመሰግነው። እንግዲህ ዛፏ ያቀኒ እለ ብያለው። እንግዲህ ያለኝን ዛሬ ዘርግፍ ያለው በጣም አመሰግናለሁ። ጎበዝነ፣ ትክክልነ። እንግዲህ አመሰግናለሁኝ። መልካም በዓል የቀኒ። እሺ መሰንበሻ ከዛፏ ዜማ በኋላ ይመለሳል። ታዋቂ ሙዚቃዎች መካከል በአሸንዳ ዜማዎቿ የምትታወቀውን ዛፏ ኪሮስ አለማየሁን እንጋብዛለን ብለናል። ዛፏ ኪሮስ እንግዲህ የተወዳጁ ድምፃዊ ኪሮስ አለማየሁ ሴት ልጅ ናት። የአባቷን ፈለግ ተከትላ ሙዚቀኛ ሆናለች። የሚወደዱላት የትግረኛም የአፋረኛ ሙዚቃዎች አሏት። ለማንኛውም ዛፏን አሸንዳን መነሻ አድርገን እናወራታለን። እንዴት ነሽ ዛፏ? ሰላም ሶል፣ እንዴት ነህ አለው? ደስ ብሎኛል። እንኳን አደረሰሽ ብያለሁ። እንኳን አብረ አደረሰን ሶል፣ እኔም ስለተገናኘን ደስ ብሎኛል። እንኳን አብጽሐኩም ነው የሚባለው በትግርኛ ይመስለኛል ልክ ከሆንኩ። ያው ትክክል ነህ፣ ጎበዝ ነህ፣ ትግርኛ ችለሃል። በጣም ደስ ይላል። እንኳ ሓቢርና አብጽሐና። በጣም ጥሩ። ያው አንድ ዓመት አካባቢ መቀሌ ዩኒቨርሲቲ ነበርኩና ጓደኞቼ ካስተማሩ ይመሃል አንዱ ይሄ ሰላምታውንም ጭምር ነበርና፣ ለማንኛውም አመሰግናለሁ። አሸንዳን መነሻ አድርገን እናወራለን። እስቲ ወደ ኋላ ልመልስሽ አሸንዳ በልጅነትሽ እንዴት ነበር የሚያልፈው? ልጅነትሽን እና አሸንዳን ብናነሳ በጣም ደስ ይላል። ያው ልጅነቴን ሳስታውስ አሸንዳ የነፃነት ቀን ነው። ለሴት ልጅ የነፃነት ቀኗ ነው። ስለዚህ የምትጫወተው ደምቃ ትወጣለች። ድምቀቷ፣ የአሸንዳ ልጅ በጣም ታምራለች። ሽሩባህ ተሰርተ፣ ጌጣ ጌጣ ጊጠ፣ ያለህን ለብሰ፣ አዲስ ባይኖርህ እንኳን የእናትህን ተቀብለህ፣ አንደኛ የሚባለው የሚባለው ልብሷ ጥሩ ጥበቡ ለብሰ ለአሸንዳ ትወጣለች። ስለዚህ ልጅነቴን በጥሩ በደስታ ነው ማስታውሰው ና አሸንዳ ትልቅ በዓል ነው። ሁለት አካባቢ የአሸንዳ ሙዚቃዎች አሉ። እንዴት ተሰራ? እንዴት ልሰር ይቻል? አሸንዳን ከልጅነት ጨዋታ ወደ ሙዚቃነት የመቀየሩ ሀሳብ በምን መጣ? በአሸንዳ በዓሉ ውስጥ ደግሞ የሚገራርሙ ዜሞች አሉ። በወቅቱ የሚዘፈኑ ዘፈኖች ደግሞ ምንም ዘመን የማይሽራቸው ዜማዎች ነው ያሉት እና ተወዳጅ ናቸው። ያንን ዜማ በአርት ወይም በዚህ ሙያ በአርት ውስጥ ሆነ ለመስራት በቃ ደስተኛ ነው የምትሆነው። እኔ በዛ ነው እኔ በጣም ዜማዎቹ እወዳቸዋለሁ፣ ትርጉሙ የበዓሉ ትርጉም። ስለዚህ በጣም በደስታ ነው የሚስብ ባህል ስለሆነ ነው ልሰራ እዛ ላይ ያለው ሀሳቡ ጓደኛሞች ጓደኛህን ጠርተህ እንዴት እንደ መጫወት እንዳለብህ ስለ ጓደኝነት ፍቅር፣ ውደሳ ውደሳ አለው። በቃ የአሸንዳ ልጆች እየተወዳደሱ ጓደኛዬ ነይ እንጫወት እንደማለት ነው እና ብዙ ትርጉም ያለው ዘፈን ነው። በብዛት በቃ ሀሳቡ ስለ ስለ ጓደኝነት ነው። አብረን እንጫወት ወይም ለዛ ለምትጫወተው ጓደኛህን እያወደስክ የምትሰራውን ስራ ነው። የጥንት ሲዘፈን የነበረ ማለት ነው እና አንድ አንድ ፈጠራዎች ያው ሰርተንበታል። አንድ አንድ ገብተዋል። ሀሳቡ እንደዛ ነው። ያው ራያ አካባቢ የሚሰራ የአሸንዳ ባህል ነው። በዚህ አጋጣሚ አካባቢ የራያው አካባቢ ያለው ባህል በጣም በርካታ የአሸንዳ ሙዚቃዎች አሉ፣ እና እንደው እስቲ ላስመረጥሽ፣ ብዙ ድምፃዊን ተጫውተዋል፣ እና የአንቺ ምርጡ የአሸንዳ ሙዚቃ የማን ነው? አዎ፣ ሶሌ በጣም ደስ ይላል። እንደውም በዚህ አጋጣሚ መግለጽ ስላለብኝ አለባበሱ ስለ የልብሱን ውበት የአገሩ ውበትን አሸንዳ በእግረ መንገዱም ከባህሉ ባህልን ያስተዋውቃል። አገርህን ታስተዋውቃለ። ስለዚህ አሸንዳ እንዳልከው የማን ትመርጫለሽ ኦር የማን ትወጃለሽ የሚለው የሁሉ ዘፋኝ ሲሰራው በስታይሉ ስለሚሰራው ሁሉ ደግሞ በብቃት ሰርተውታል። ስለዚህ የሁሉ ሁሉ በየስታይሉ ወዳለሁኝ ሁሉ አሸንዳ ዜማ የሚጠላ ስለሌለው ማለት ነው። እንደ አንቺን ካነሳን ያው ቅድም እንዳልኩት ኪሮስ አለማየሁን መጥቀስ ግድ ይላል። በአንቺ ውስጥ ስለ ኪሮስ ብትነግን እጅግ እንወዳለን። ና ኪሮስ በጣም የሚወደድ በርካቶች ከቋንቋው ተናጋሪ ከተወላጆቹ ባለፈ ብዙ ኢትዮጵያውያን የኪሮስ ሙዚቃን በጣም ይወዳሉ። ና የትግረኛም ተወዳጅ ሙዚቃዎች አሉ፣ አዳዲስ ነገሮች አሉ። በቀጣይ በሚቀጥለውም አንዳንድ ስራዎች እየሰራሁኝ ነው ያለሁት። እንግዲህ መልካም እንደሚሆን ተስፋ አደርጋለሁኝ።

ትክክል ነ እንግዲህ፣ አመሰግናለሁኝ። መልካም በዓል የቀን የለ እሺ፣ መሰመሻ ከዛፏ ዜማ በኋላ ይመለሳል።